ሰላም ሰላም፣ ውድና የተከበራችሁ የአዜት ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በአዲስ ነገር መጥቻለሁ። እንደተለመደው የቀነኒ ዛሬ እንግዲህ የችሎት ቀኗ ነበረ ማለት ነው። ለአስር ቀን የተቀጠረው ዛሬ ነበረ። ዛሬ ደግሞ ምን ላይ ዋለ የሚለውን ይዤላችሁ መጥቻለሁ። በጣም ያሳዝናል ማለት ነው። ፍትህ ለቀነኒ ፍትህ ለቀነኒ። የቀነኒ ነገር የውሃ ሽታ እየሆነ ነው። ይህም ቪዲዮ ስታዩ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ ስወዳችሁ ማለት ነው። ምክንያቱም ይሄ ቻናል ድምጽ የምንሆንበት ቻናል ነው። የሁላችንም ነው ማለት ነው ኢትዮጵያን ኤርትራውያን የትኛውም ሕብረተሰብ ላይ የሴቶች የህጻናት ጥቃት የሚደርስባቸውን ድምጽ እንሆናለን። ባንሰማም ብንሰማም ዝም አንልም። ተስፋ ላለመቁረጥ ለእህቶቻችን ለህጻናትን እንታደጋለን ማለት ነው በድምጻችን። በጣም በሚያሳዝን ሁኔታ ዛሬ ሁላችሁም ቀጠሮ እንደሆነ ታውቃላችሁ። ቀነኒ ያዱኛ እንግዲህ በአሰቃቂ ሁኔታ ህይወቷ ካለፈ ዛሬ ሁለት ወር ሞልቷታል ማለት ነው። ያሳዝናል። ካለ ምንም ነገር ካለምንም መልስ እስካሁን ድረስ ና የዛሬ የችሎት ውሎ ምን ነበረ የሚባለው፣ ሁለት ነፍስ ሆና ህይወቷ ያለፈው ቀነኒ በሆዷ ጽንስ ያዘችው የአንዷለም ጎሳን ልጅ ና የራሷንም ህይወት አንድ ላይ ያጣችበት ካጣች ሁለተኛ ወርዋን ተቆጥሯል ማለት ነው። ዛሬም ለአስር ቀን የተሰጠው ቀጠሮ በቀደም ዛሬ ነበረ። ዛሬም በዛሬው ቀጠሮ እለትም አሁንም ተጨማሪ ቀጠሮ ለሰባት ቀን ተሰጥቷል ማለት ነው። ለፖሊስ ማለት ነው። ፖሊስ በጠየቀው መሰረት ለሰባት ቀን አዲስ እንደገና ደግሞ ቀጠሮ ተሰጥቷል። አቤት ቤተሰብ አለቀሰ፣ አነባ። የኢትዮጵያ ህዝብ እውነት ፍርዱን መዳን ያለም የፍረድ የዝቼ ንጹህ ነፍስ እንባ እየጮኸ ነው ያለው ማለት ነው። ያሳዝናል። ሁል ቀን በቀጠሮ በቀጠሮ ምን ነው? ይሄን ሁሉ ሰዓት ቀጠሮ የሚሰጥበት ምክንያቱ ምንድን ነው? አላየንም ነው አልሰማንም ነው ወይስ ምንድን ነው? እኔ ያልገባኝ ነገር ና ያልተዋጠልኝ ነገሮች ብዙ ነገሮች አሉ። ሁለት ወር ሙሉ ቀጠሮ ብቻ ነው ቀጠሮ የሚሰጠው ምንድን ነው? መረጃ ከሆነ ወጥቷል። ከዚህ በላይ ምን ይምጣላችሁ? እንግዲህ በአይኑ አይቻለው ህይወቷን ሲያጠፋ አይቻለው ያለ ሰው ከሆነ ከየትም አይመጣም። በዛን ሰዓት አንድ እና አንድ ይሄን አይተዋል የምንለው ሰራተኛዋና የአንዷለም እህት ናት። ሌላ ምንም የለም፣ ግን በጣም ነው የሚያሳዝነው ዛሬ አብረዋት የበሉ ጓደኞቿ አብረው ሲጨፍሩ የነበሩት አብረው ፎቶ ሲነሱ ቪዲዮ ሲነሱ የነበሩት ሁሉ ክደው ሸሽተዋል። አይውዱ ነው አሉ። ቀነኒም ደግሞ ሁለት ቱር ሞልቷታል፣ ከአፈር ጋር ተዋህዳለች። በጣም ያሳዝናል። ይብላኝ ለቤተሰቦቿ፣ ሌላው ምንም አይሆንም ማለት ነው። እና ያለው መረጃ እንግዲህ እንዲሁም ደግሞ አዳዲስ መረጃዎች ያሉት ምንድናቸው ካላችሁ ካላቸው አንዷለም ጎሳ ተፈቶ እንዳለ ነው እየተነገረ ያለው እነሱ እሱ ስር ላይ ስላልሆነ ነው ቀኑን እያራዘሙ ያሉት፣ የሚባል መረጃም አለ። እሱ ቤቱን ያለ ከቤቱ ነው እየተመላለሰ ችሎቱን የሚከታተለው ቤቱ እንዳለ ነው ከእስር ተፈቷል፣ ተለቋል። ለዛም ነው እነሱ ፍርድ ቤቱ ቀጠሮ ቀጠሮ እያለ ያለው። እንዲሁም ደግሞ በአባገዳ ስርዓት ላይ ቤተሰብ አሁንም እያጨናነቋቸው ነው። በሽማግሌ ማለቅ አለበት ለሰባት ቀን ለስምንት ቀን የሚባለው ውስጥ ለውስጥ አባት እናት ቤት የቀነኒ ቤተሰቦች ቤት ሽማግሌ እየተመላለሰ ነው። አባ ገዳዎች የሀገር ሽማግሌዎች፣ ታዋቂ አርቲስቶች እየተመላለሱ ነው ያሉት። በሽምግልና እንፍታው ነገሩ፣ በሽምግልና ይቋጭ እየተባለ ነው። ቤተሰብ ደግሞ በፍጹም በህግ ነው በህግ እየተባለ ነው። ስለዚህ ፖሊሶች መረጃ እንዳያወጡ ተይዘው እንዳሉ ይሄ ሁሉ መረጃ እያፈለተከ እንግዲህ እየወጣ ነው ማለት ነው። ከሹክሹክታቹ መንደር እየወጣ ያለው መረጃ ይህን ይመስላል ማለት ነው። ያም አለ ይም አለ ግን ቀነኒ ነፍስ ሽን በአጸደ ገነት ያኑረው፣ ለቤተሰብ መጽናናትን ያድልልን። የቀነኒ ነገርም እንደዚህ ልብ ይሰብራል። የትዝታንም ኡ ስንል ተይዟል። ክፍል ሁለት የትዝታንም አመጣላችኋለሁ ደስ በሚል ሁኔታ ተይዞ ነው ያለ እሱም ፈጣሪ የትም ሆነ የትም ሀቅ ይወጣል። አሁንም ቢሆን የቀነኒንም ሀቅ እንፈልጋለን ሀቋ እንዲወጣለን እውነቱ እንዲወጣልን፣ የኢትዮጵያ ሕዝብ ሁላችሁም ድምጽ ሁኑ። ግዴታችንም ነው አላፊነታችንም ነው። የትኛውም ኢትዮጵያውያን፣ ኤርትራውያን የሆነ የአዳም ዘር በሙሉ ይሄንን የሚሰማ ይሄንን ያየ የዝችን በደል ያየ በግፍ ህይወቷ ያለፈው የቀነኒን ያየ ማንም ሰው ዝም እንዳይል ድምጽ ይሁን ዛሬም ሆን ነገድ ዝም አትበሉ፣ ድምጽ ሆኖ ሁላችሁም እያንዳንዳችሁ ግዴታችን ነው ድምጽ መሆን አላፊነታችን ነው። እህታችን ናት። በከንቱ ማለፍ የለበትም የቀነኒ ህይወት። ሁሉ ነገር እየተደባበሰ ስለ ቀነኒ ምን ተገኘ? ካሜራ ተገኝቷል፣ እቤቱ ተገኝቷል፣ የተበሳው በጥይት ፊቷ የተደበደበችው ተገኝቷል። ይሄ ሁሉ መረጃ እያለ ተለባብሶ ተለባብሶ በአባገዳዎች ይለቅ እየተባለ ውስጥ ለውስጥ እናትና አባት ቤት ሽማግሌ መመላለስ እንዲሁም ደግሞ ፍርድ ቤቱ ቀጠሮ አንድ ቀን አስር ጊዜ ባለፈው ለአስር ቀን ተቀጠረ በፊት ደግሞ ለስንት ነው ለስምንት ቀን ተባለ አሁንም ለስምንት ቀን ተባለ አሁን ለስድስተኛ ጊዜ ዛሬ ደግሞ ምን አደረጉት የሰባት ቀን ቀጠሮ አሁን ከሰባት ቀን በኋላስ አሁንም ምርመራ አልጨረስኩም ነው የሚለው ይሄ ምንድን ነው ፖሊሶቹ እውነተኛውን ነገር እንዳያወጡ ተከልክለዋል ምትሰሙ ከሆነ እንደዚህ አልጨረስንም እያላችሁ ቀጠሮውን አራዝሙ። ምክንያቱም እሱ ያለው ቤቱ ነው ያለ ከቤቱ ነው የሚመላለሰው። ጋዜጠኞች መረጃ እንዳያወጡ እነሱ ሁሉ ተባረው ነው ያሉት። ከዚህ በላይ እኮ ምንም አይመጣም። የቀነኒ ሞት እኮ ሁለት ሞት ነው የሞተችው ቀነኒ እህታችን፣ የእውነት ሁለት ሁለት የሞት ሞት ህግ የሌለበት ፍርድ የሌለበት ነው እኮ የሆነችው። አገር አልባ ነው እኮ ኢትዮጵያዊ አይደለችም እንዴ? እሷ እንዴ? ለምን ሁላችንም ድምጽ መሆን አለብን? ስለ ቀነኒ ውነቱ መውጣት አለበት። እሱ ነጻ ከሆነ በአደባባይ ተፈቶ ይለቀቅ። ውስጥ ለውስጥ መለቀቅስ ምን አስፈለገ? ቤተሰብም አርፎ ይግባ። በቃ ቤተሰብን አሳምኑ፣ እውነቱን ንገሩ። የእሷ ህይወት ያለፈበትን ምክንያት ተናግራችሁ፣ የቀነኔ ቤተሰቦች እቤታቸው ይቀመጡ ለፈጣሪ ሰጥተው እነሱንስ ለምን ታንጠለጥላላችሁ? አስባችሁታል? እኛን እንደዚህ ምን ተባለ ምን ሆነ ብለን ምን ይሆን ብለን እንደተንጠለጠል ነው። ወላጆችን እህቶችን ወንድሞችን አባቶችን ደግሞ ማሰብ አያቅትም። ስለዚህ በጣም ያሳዝናል። የዛሬውን ቀጠሮ ለስምንት ቀን ተሰጥቷል። የቀነኒ ፍትህ ለቀነኒ እህታችን እንግዲህ ከዚህ በላይ በአይን አይቻለው ህይወቷ ሲያልፍ ብሎ የሚመጣ ሰው ከሰማይ አናመጣም። ይህንንም ደግሞ ያዩ ሰዎች ስለ እውነት ከተናገራችሁ፣ ፖሊሶችን፣ መርማሪዎች ስለ እውነት የምትቆሙ ከሆነ የአንዷአለም እህትና ሰራተኛዋ ሁሉን ነገር ያውቃሉ። እነሱ በአይናቸው ያዩት በጆሮቸው የሰሙት ውነት እነሱ ጋር ስላለ፣ ደረጃ ሲያጥቡ የነበረው በዛን ሰዓት በዛን ሌሊት የእሷ ህይወቷ አልፎ እነሱ ደም የፈሰሰበትን ደረጃ ሲያጥቡ ነበረ። ምንጣፎቹ ደም በደም ተጨማልቀው፣ ይህ ሁሉ መረጃ ባለበት ሰዓት በአንድ ሰከንድ በአንድ ሰዓት ውስጥ ውነቱ መውጣት ሲችል ተፋፍኖ ተፋፍኖ የልጅቷ ደመከልብ ሆኖ መቅረቱ ያማል፣ ያሳዝናል። ፈጣሪ ስራችሁን ይስጣችሁ በዚህች ነፍስ ላይ እጃችሁ ያለ ሰዎች ባጠቃላይ እግዚአብሔር ይፍረድባችሁ፣ በየቤታችሁ ይግባ፣ በየእጃችሁ ላይ ይድረስ። የእውነቴን ነው ምለው። ሰው የሰፈረውን በሰፈረው ቁና ይሰፈራል። መሰፈር አይቀርም። ይህን ታውቃላችሁ። እያንዳንዳችሁ ታውቃላችሁ። ይሄንን ነገር የደባበቃችሁ ነገም የእናንት ከእናንተ ውስጥ አንዱ እንደዚህ አይነት ነገር ደርሶበት ሲሸፋፈን ሁልሽም ታያለሽ ማለት ነው ለምን የንጹህ ደም ሁለት ነፍሱን አኮ ነው? እሷ ህይወቷ ያጣችሁ፣ በሆዷ ያለው ልጇ ምኮ ነው አብሮ የጠፋ። አያሳዝንም እንዴ? አያቃጥልም እንዴ? እንደዚህ በአጭር ስንት ህልም ያላት የለፋችበት የተማረችበት ስንት ነገር፣ ለቁም ነገር ትበቃለች። እንደ ኢትዮጵያ ኢትዮጵያ ተጎርታለች፣ እንደ ቤተሰብ ቤተሰብ ተጎርቷል። ጧሪያቸው ቀባሪያቸውን ልጃቸውን ያጡት ያማል፣ ሊያማችሁ ይገባል። ሰው ሲሰራ ደጋግማችሁ አትስሩ። ሌላ ስራ የላችሁም? ልትሸቅሉበት ነው? ፈጣሪ የሸቀለባችሁ እከኮች፣ እንደዚህ የምትሉ ሰዎች ምንም መሸቀል አይደለም። ድምጽ መሆን አለብን። ለአንድ ሳምንት ብቻ ድምጽ ሆነን ዞር ማለት አይደለም። እስከ መጨረሻው አብረን ፍትህ እያልን እንበል። ፍትህ እስከምናገኝ ድረስ ከሰማይ የሚውረድ ከምድርም የሚምጣ ፍትህ፣ ሁላችንም ፍትህ ማለት አለብን። የቀነኒ ህመም ይመማችሁ የቤተሰቦቿ ህመም ይመማችሁ እያንዳንዳችሁ በጣም በሚያሳዝን ሁኔታ አሁንም ለሰባት ቀን ከሰባት ቀን በኋላስ ምንድን ነው የሚመጣ የዛኔም እንደዛው ነው የሚሆኑ ስንት እህቶቻችን አለቁ ስንት ቤተሰብ አለቀ በዚህ ያም አል ኮ በጣም በጣም ነው የሚያሳዝነው ፍትህ ለቀነኒ ላይክ ሼር ሰብስክራይብ አድርጉ ለሚቀጥለው ደግሞ አዲስ ነገር ደግሞ ይዘንላችሁ እንመጣለን። ለጊዜው ያለን አዲስ ነገር ይሄ ነው። የዛሬው ቀጠሮ ለሰባት ቀን ቀጠሮ ተሰጥቷል። ዛሬም ምርመራ አልጨረስኩም በማለት ነው ፖሊስ የመለሰው መልስ። አንዱ አለምም ተፈትቶ ቤት እንዳለ ተነግሯል። ይህም ደግሞ እውነቱ ነው፣ ምንም ውሸት የሌለበት